አሰላሙ አለይኩም ወረህመቱላህ ወበረካቱ ውድ ቤተሰብ እንደት ነው? ሰላም ናቸው? አናቸ እኛ ደህና ነን አልሐምዱሊላህ አለንላችሁ። እንግዲህ ሰለዋ እንደምታየት አያቶቹ አገር ሂዳ ማለት ነው። ይኸው እእንዳገሯ ሰው እንዳገሩ ሰው አስራለች ማለት ነው። ይገርማችኋል እንደት እንዳማረባት። ሱሱሱሱ

እና ያው እንግዲህ እናቷ አቦርት ምንድን ነው የሚባለው? አመድ ስታቦል አፈር ስታቦል ያደገችበትን አገር እያየችው ነው እላችኋለሁ። እየሳቁባት ምናምን የሰፈር ልጆች ማለት ነው። ያያችሁ? አዎ ካንዲኩራቱ ነው ያደጋችሁታል። እናንተ መቼም እንደሆነ ያደገ የለም። መጥርሰኒ ስብሬ ይችች የኔ ጥርሷን ሰብራለች እያላት ማለት ነው። ሳብራ አይደለም ከ ሳ እያበቀለች ነው ገና እያወጣች ነው። እና ይኸው በቃ አፈር ስታቦል ያደገችበት አገር እያቦለለች ነው እላችኋለሁ። ወይም ጫቱን ደግሞ ገባ ወላ ዚ ምን እንደ ኢትዮጵያ ሰው ግን ቢያረጉት ይሻለዋል። ወላሂ ነው የምላችሁ

እና ቢባሉ ቢባሉ ቢያሉ ወንድሜ አጋጣሚ ደስ ሄዶ ነበርና እኛ ደስ ነው ገበያችን። እና ሐምዛ ደውሎ ለመ ጫገስተ ነው እየመጣ ጫገስተ ይመጣ ማለት ነው። እኔ እንዴት እንደምናደድ በቃ እዳ ገባሁ ለላዚ ምን ብጣላም አልሆነልኝም ሆነልኝም አላህ ይዘንላቸው ሌላ ምን ይባላል እናንተ ይያላህ ምራቸው አላህ ካላስታከለ ማንም ሊያስታከል አይችልም። እሱም ብቻ ነው ዱዓ ነው በቃ። እሚገርም ምን ሆኒ ይገርማችኋል። ወላህ ለዓዚም ነው የምላችሁ። የኔው ደግሞ ምን አለ መሰላችሁ፣ በቃ እናቴ ናት ትዝ ያስባለች። ለምን ትናንት ስንመጣ ሐምዛ ለምን ጨት ይዘህ አልመጣህም? ዱዓ እንዲ ያላረግላችሁ አላቹ እማዬ። ቆይ ነገ ነገ ጠዋት ይሄድልህ እልክላችኋለሁ። ይኸው ቃሉን እየሞላ ማለት ነው። እና እነሱንም ቃላ መንቀፍ ሲባል ይኸው እነሱ መግደል ነው አሁን እናቴ ይህንን ዱዓ አድራለ። እዚህ ደግሞ የሚገዙት የሚጎዳውን ጫት ነገር ማቸው። ሶስት ቀን ሁሉ አኑሮ ያቀሟቸዋል። ለምሳሌ ማታ የወንድ ወጃጃ ያሳድሩ ያሳድሩና ጫቱ ሲተርፍ ሶስት ቀን ማ አኑሮ አራተኛም ቀን ላይ ደግሞ የሴት ወዳጃ ይሏቸዋል። የእኛ የኛ ገርማ እንደው መቼም አይረስም። በቃ ድርቅ ያለ ነው ህዝቡ በቃ አገሩም እንደምታይ ደርቋል። በቃ ምን ይለ ምን ይለ ለለበዳ ነው። ሰውን እንደዛው ነው በቃ፣ ምንም አይሰማችሁም፣ አይሰማችሁም። በቃ እኛን በቃ አንቺ በአማት ትልል ከካ እናትሽ አታውቁም አይበላምሽም አይ፣ ጫት ሁላ

ያደጉበት የስር መሰረቱ ስለሆነ ምንም በቃ እኛ እንትና መታችሁ፣ ደግሞ የእናንተ በቃ ትናንት የመጣ እውቀት፣ አረቴ ምንም አይሉናላቸው። አሁን እኔ አባቴ ጋር ስከራከር እንዴት አባትሽ ጋር ትከራከሪያለሽ? ትናንትና ትወልዴሽ፣ በቃ ትናንትና ትወልዴሽ፣ አረብ አገር ሂደሽ ምን አውቀሽ ነው ደግሞ ይሄን የስልኮ ግያሽ? በቃ እንደዛ ነው የሚሉን እና ምንም አይሰሙኝም። እኔ አሁንስ ደክሞኛል ነው የምላቸው።

ውሃ የለ፣ ሁሉ ችግር ችግር በችግር ነው። በቃ እኔ ማ እንዴት ትወለርኩበት ሁላ አይመስለኝም። ወላሂ ነው የምለው፣ በጣም ነው የምጠላው ማለት ነው። እናቴ ስላለኝ ብቻ ነው ያው ትዝ የሚለኝ እና ወደዚህ የምመኘው ማለት ነው። አሁን ወንድሞች አሉ ትንንሽ፣ ወይ ያው ደርሰዋል መቼም እየደረሱ ነው። ያው እንደ ወንድ በሰል ሊበሉ በሚለው ነው እንጂ ሴት ቢሆኑ ደርሰዋለት ዛሬ ማለት ነው። እነሱ እንደው ወይ ባገቡ ወይ አገር በለቀቁ ግልግል ነበር። የምሬን ነው የምላችሁ። እናቴ እንደዋን ጠጥየ በወስድ ውስጤ ነው በቃ እናቴን ከወሰርኩ ለምን እመጣለሁ? ሁላ እና ትንሽ አስቸጋሪ ነው የኛ ሀገር ብቻ አልሀምዱሊላ አድርገንበታል። በሰበቡ እንግዲህ ያደጋችሁበትን ውሃ ያቀዳችሁበትን ስትጫወቱ ያደጋችሁበትን ማየቱ ደስ ይላል። አሁን አጎት ያለ አዲስ አበባ አይመጣም፣ በቃ አይመጣም። በእኛ እድሜ ይሆናል እዚህ የመጣውና ይጠይቃል፣ በቃ የሀገሩን ስም በቃ እንዲህ አርገን እንዲ አርገን ከብት ጠብቀን እንዲ አርገን አውር ያስበልተን እንዲ አርገን በቃ ይጠይቃል ማለት። በጣም ነው የሚናፈቀው አገሩ፣ ያው የተወለዳችሁበት ይናፈቃል። በእርግጥ ግን ደግሞ ነገሮቹ አንመቻችሁ ሲሉ ሁሉም የግራ ሲሆን ያስጠላችኋል። እና ዛሬ በቃ ውሮች ገፈታ እያልኩ ነው ምላችሁ። ይኸውልህ አሁን የእኔ ቢሆን አራት ስለዋጋ አምስት በቃ አረፍኩ ነበር። ከመውለድ ታቀላችሁ አይ ስንት የለት ተለፋባቸውን የእኔ ቢሆኑ ብዬ እየተመኘሁ ማለት ነው። እና ያው መውለድ እንደሚያደክም ስላየሁኝ አርፍ ነበር ምለው ና ና ና አንተ እና ምኑ ነው ምገበው ና አንተ ምናምን ይበልሃል እና ያው ዝናብ ስለጣለ አሁን ትንሽ ትንሽ አረንጓዴ ለመሆን እየሞከረ ነው እንጂ አቧራ ነው በቃ ቡሉልል ያለ ያስጠላችኋል። እኛ ጋር አልሐምዱሊላህ ያው ብዙ አማረርኩት ማለት ነው የተወለድኩበት ሁሉ አልመሰለም። እንግዲህ አልሐምዱሊላህ ያው አረጀንበት እና ሰልዋንማ ብርድ እንዳይመታት ያካይዋን ሻር ጠምጥሜ ላት ስታስቅ ማለት ነው ማማ ማማ አምሮብኛል አለ ሰልዋ ተሰታፍየ

ሰላም ትመጣለህ ይላል አይደል? ይነግራችኋል። ሰላም እንደምመረቅ ይኸው መጣ እንግዲህ። ሰላም ሀገር ዋና የእናትህን ሀገር እያየ ነው እላችኋለሁ። እና ህፃን ጋር ማዋል ደስ ይላል። ያው ከቤት አየር ልውሰር ብዬ ወጣ ብዬ ነው ማለት ነው። እንግዲህ የእኛ ሰፈር አዙሬ ላሳየው ግን ሰማሁ ነው የሚታየው። ስልክ ትፈሪያለሽ እንዴ? ስልክ ይፈራል። በነገራችን ላይ እኛ ሰፈር ሰው አልቋል። ጎበዝ ለቋል። በቃ ሰው አንድ ሁለት ሰው እንደው በቃ በጣት የሚቆጠር ነው። እኩሉም ሙቷል፣ እኩሉም ወደ ከተማ ገብቷል። በቃ ብቻ አላኩ እንዲህል በጣም የሚያስጠላ ሆኗል። የእኛ ሀገር ማለት ነው እንደው ብቻ ተወልደን አድገንበታል የትም አንደርስም እንጂ ላችኋለሁ ወይ ያው ቤተት አይቀርም እንጂ አስጠልቶበታ አላችኋሉ ብርድ ነው ደግሞ እንግዲህ ይህን ይመስላላችኋለሁ። ያው የገጠር አከራረማችን ይህን ይመስላል እና ሰልዋ በተረፈ እንግዲህ አብሽሩ፣ በሌላ ቪዲዮ እንገናኛለን ማለት ነው። ሰላም ሁኑ በያላችሁበት። ያው አብዛኛውን ጊዜያችንን እንግዲህ እናንተ ጋር ያሳለፍ ነው የገጠሩ ማለት ነው። ነገ እንግዲህ ደግሞ እንሻላ ወደ ቤታችን እንመለሳለን። ያው ቤታችንም ያሰጋል ባለኩም ብቻ ታውቃላችሁ፣ ያው ስጋት ላይ ሆነን ግዴታ መምጣት ስላለብን የመጣ ነው። አሁን እንሻላ እና ነገ ወደ ሀገራችን እንመለሳለን እላችኋለሁኝ። ወደ ሰልዋ ሀገር፣ ወደ ሰልዋ ትውልድ ሀገር፣ ወደ ኮምበሻ አይደል ማር? ወደ ኮምበሻ እንመለሳ እንወስድሃለን። አትሄድም እኛ ጋር ምን ምን ችግር አለ ምን ነው

ይችንም ይችንማ ማሳደግ ያቃተንም ሰው ሰው አጋዛውም ቢሆን ማለት ነው። እና ወጋ በዛውባችሁ ጋይስ ያው መቼም የገጠሩ ነገር ይናፍቃችኋል ብዬ ነው የኛ ክልፈታ ካረኳችሁ፣ በያላችሁበት ሰላም ሁኑልኝ። በሌላ ቪዲዮ እንገናኛለን። ኢንሻአላሁ ተዓላ ሰላም ሁኑልኝ በያላችሁበት። አሰላሙ አለይኩም ወራህመቱላሂ ወበረካቱ ይማማ